እንደዚያ ነው የሚያረግ፣ እኮ እንዴ እንደዚያ ነው እና አየሽው። አላ ግድ ይልቅ ልሞት እንደ አይኔ ጉድ ብዬ እንደው ከዛ የበረርኩ እንደ እየበረርኩ እየበረርኩ እንደ ድንገት ለማንኛውም ብዬ ነው ነው እና እንደ ልቡን ቆለፈው ነው እንደዚህ እንደዚህ ወጣህብኝ እንጂ አንተ ምን እየሆንክ ነው? ቆይ የሚያደናብርህ። እኔማ ይሄ አንዱን ሳንቲም ወደ አንዱ ሳንቲም ሄደብኝ አልሄደብኝ፣ እግል የሚያድግ ሳንቲም እያሰብኩ ነው። እንደው ትናንትና መንገድ ላይ አንተ ሳትኖር መሆና ነው። አንተ ጎሽ፣ አንተ ብዙ ዘፍኝ እና

እንዲው አሁን ሌሎች እነ ጋሽ ጎርፉ እንደው ዋናው ስኮና ፈልብለለ ታስተባባሪው ቃል ገባ። ዋናሳ አንድ ሺህ ብር ቃል ገብቶ ሌሎችን ዳኝ ምናምን ደግሞ ሁለት ሺህ ብር፣ ሶስት ሺህ ብር ሶስት ሺህ ብር ሺህ ብር ሲያወጡ፣ አምስት ሺህ ማነው አምስት ሺህ ማነው ያለው ገንዘብ ታወጣለህ? ይወጣል። ቆይ ግን መብሬ አሁን ደግሞ አንተ ደግሞ ጥሩ ጥላ መርጣችኋል። ለመሆኑ እኔ እኮ አሁን በዚህ እያዘቀዘኩ እያለ እንደው ምን ሆነው ነው የሚሸኳሸኩ ብዬ እኮ መምጣት ሻለጥሻ ጉርህ ራሱሻለጥሻ አለ። ስዞር እሱ ስራ ስለቆየ ነው። ሻለጥሻ ስ አይደለም ደግሞ ያንተን ጠርሻሁን እንዲ መዋጮውን አንተ ስመች መዋጮውን ልትሰጡኝ ነው? አልሰጡ አሰጡኝ። ቆይ ትናንትና ያን ያህል ስትወረሩ ነበረ። አሁን ትሰጡኝ ትሰጡኝ አላችሁ አልሰጡኝም ነው እንቅልፍ ነሳሽ አይደል? አራገልም ያርገልም ለነገው ይህን ያህል ገንዘብ ይዘሽ ስለማታውቂ ገና ያቃዥሻል።

እንዲው ቃል ገብታችኋል፣ እንዲው ልታዋጡ አሁን የምን እንደት ልግጭ ይሆናል። ረረረረ ከብዳችኋል ከብዳችኋል እንጂ ልትሰጡ ቃል ገቡ፣ ቃል ገቡ። ማን ጠግቡ መግባቱንም አገብተዋል። ግን ስ ቃል ሊሰጠኝ ነበረ። ዛሬ ተባላት። ዝም ብለን እንትን በዚህ ዘመን ወላፊው በበዛበት ዘመን እንዴት ብዬ ነው ገንዘብ ይዤ የምዞር? ይኸውልህ፣ ከእኛ ጀርባ ጀርባ እንደ ኋላ ኋላ ይሄድ የነበረው እንደ ልቡ ራሱ እኮ ተቀይሮ ሌላ ሰው ሆኗል። ሌላ ሰው እሱ ራሱ። ይኸውልህ እንትን ተባብሮ ነው አሉ እነሱም ሲሉ ጉሩምብህን ይዛሉ። ገንዘብ ካየህ ይቀበላሉ እሰጣለሁ አለ ካንተ ይሻላል። እንደው ካንተ ግን ብሎ ከመጎረር ገንዘብ ይዟል እዛን ገንዘብ ቀርቆ የለኝም ከማለት

ብድር ብሎ ነገር የለም። ምን አንድ ደጃፊ እንደደፍ ኦሮኮሮኮሮኮ ማን እንደሆንኩ አውቀኸኛል። ደጃም አንተ ዘንድ ብድር ብዬ የምመጣ አረ፣ ጋል አልተዋወቅንም። አይ እንደው ለካስ አንተ አልመጣህም። አይ ያው የጂቲ ሰው ሁሉም እኔ ጋ ስለሚመጣ፣ የለም መብሬ የለም፣ የመጣ መስሎኝ ነው። ቆይ መብሬና እንደዚህ ብለው ሌሎች ሲሰጡ አንተ አትሰጠኝም እ እኔማ ምን ሽምግልናው ይሻላል ብዬ ነው እንጂ ማስተባበሩ አይሻልም። ብለሽ ነው ሽምግልናው ነው ይሻላል? አዎ ይሻላል። እንዲያ ነው ይሻላል ብለህ ነው። አይ ማን ጠግቦሽ መቀለጃ ሆኜ የምቀር መስሎ ነው። አይ ባንተስ፣ አንተ ለዳንት አንተ ማሰጠኝ፣ አንተ አንተ ትሰጠታለህ። ጀንጂ ጩቤ ቢሆን ጩቤ ቢቆን፣ የያዘች አብሪ ትጨርዘናለህ። ታውቃታለህ፣ ማን ጠግቦች ጭካኔዋ ታውቃታለህ። ማን እዚህ እኮ አሁን በጥሪው እንስጣት። ምንእንደዚህ እንደ ከተማው አፈረሞ በወረቀት በባንክ በቃ ማን ጠግሞሽ እኔ እንኳን በቃ አምሳ ብር አምሳ ብር እኮ እንዴት እንደሚገኝ አይገባችሁም እናንተ አምሳ ብርን እኔ አምሳ ጊዜ ዙሬ ነው የማገኘው። አምሳ ብር ማጠግሽ አይሻልም? እና አምሳ ብር ልትሰጠኝ ለኔ ማጠግሽ? እና አምሳ ብር ምን ይገዛል? ዋው ብዙ ነገር እኔ ስንት ነው አንድ መለኪያ አረቄ ስንት ነው? እሱንማ አረቄም ብትይ አምጥቼ ሰጥቻለሁ። ተዩማ ማጠግሽ እና እናንተ፣ አንተ ሁለታችሁ እኔ ያን ጉዳ አስሶብኝ። አምሳ ብር ምን ሰለኛት ለማይመስልኩ አንተ ሰጥ አለ አትሰጥም? ዋው

አለ ሁን፣ የማይተዳደር ነው ወይ? ወይ ማንጠቅ ወይ ብያለሁ። አለ መቀነቴን አንተ ታስታጥቀኛለህ ነው? የዛ የዛ መንገድ ላይ ቆመች። ለምን አትለምኝ? እንደ ዘረፋ አቋን ጅማጣቆሽ ወይ እንዴት አይነት ነው? አልሰጥም፣ አልሰጥም፣ አልሰጥም፣ አልሰጥም

ነው ይጎልብኛል። ወረቴ እኮ ነው። አሁን መቶ ብር ጆኒ እኔ ነኝ እኮ ነኝ። ማን ተቆሽኛው ሞኝ ሆነ እኮ ሲቀየ ሰው አለ ገንዘብ የሚረዳዳ ሰው አለ ብዬ አበኔ ነኝ ነኝ እኔ ነኝ ጥፋተኛ። ሁለት ሺህም እያንዳንድሽ ሰራልሻለሁ ሱማት እኔ እንግዲህ እንግዲህ ቁም ነገር ከሆነ ቁም ነገር ነው እንጫወት። አሁን ትንሽ እንደው ቀላለን ተጨዋወት ቁም ነገር ከሆነ እንደው እንነጋገር። አሁን እንደው ዛሬ ወለዱት ነው እውነት ገንዘብ ፈልገሽ ነው? ዛሬ ተጨበነው ትናንት አይደል እሰጣለሁ ብለህ ቃል የገባህ፣ ትናንት የገባህ እኮ ቃል የገባሁ እና ዛሬ ማን ነው? እና የእኛን ነገር እያወቅሽው ገና ገበያ ነው፣ ነገ ለቅዳሜ ጠላ መደረግ አለበት እና አሁን ዛሬ አስብ እንግዲህ፣ መብሬ እና ላንቺ ብር ስል ገበያ ልውጣ እኔ። እውነትሽን ነው ማንተ? እሺ እውነትሽን ነው። አሁን እሱ ትናንትና ስለሰማህ ዛሬ ይክፈል፣ እኔ ደግሞ ዛሬ ስለሰማሁ ነገ ልክፈል። አፈር ብላለህ መብሬ፣ አየህ

ምን፣ አንድ ጀሪካን አረቄ ስንት ነው? ስንትስ ቢሆን ስንት ነው? 500 ብር? 500 ብር እና አንድ አንድ ጀሪካን አረቄ አምጥቼ አልሰጠሁሽም? አግልም አንተ የሰጠኝ አሁን የማንም እንደ ወንበዴ ሲፈነጭብን እንደው፣ አንቺም እንደው ስንደነሱ ልሁን አልሽ እኮ ያም እየመጣ ይሄን ያህል ብር ያም እየመጣ ይሄን ያህል ብር ሲል እኔ መብሬ እንደው ታየር ባየሩ ንግድ እንደው ተሸብየቱ አስወጣችሁኝ። ደሞ ታየር ባየሩ ደግሞ ባዶ ታደርጉኝ። አንተ ማን በኖር ባዶ የሚያረግህ ዋ። አምስት ሺህ ብር እኮ ነው ያልሽ። አምስት ሺህ ብር እኮ እንኳን እኔ እናት አባት የራሱ አያውቁትም እኮ እንደው አይተውት ራሱ ሰምተውት ራሱ እኮ አምስት ሺህ ብር ብዙ ነው ነው ዋ

እንደው፣ መስመር ስንሰጥሽ እኮ ሚጥሚጣልሽ ብን እኮ እንደው፣ አናታችን ጋር ደነሽ ብን እኮ

አሁን እንዲሁ መቶ ብር ይሰጣል። እንደው ለእርዳታ ምን ልታደርግህ ነው? ያሁን እዛ ቀብረህ ቀብረህ ደግሞ እኔም ቁጥጥር ምን ልታደርግ ገባህ? የት አይተኸኝ ነው? እኔም አንዱ ለሽንት ስወጣ በዛ ስታዘግቧ ምን ሆኖ ነው ብዬ ስከተል፣ እሱስ ማየት ደና። እኔ ግን ብር አይደለም ይዤ እርጉኝ እና ምንድን ነው ማር ነው ማር ማር ደግሞ ምን ያረግልን ነው? ለማን ነው ለማን? እንደዚህ ቢሆን ምን አገባ? አሁን ለማን ነው ደልቀ እንዴ? ይሱ ይሄው ሁሉ ጉድ እኮ እንደው የዛ ጋሽ ጎርፍ እኮ ነው ጎርፍ ጠቅልሎ የጣለውና ይሄው ሁሉ መስስም ያመጣል። አሁን እኮ ጋሽ ጎርፊት ብለን መያዝ ነው ያለብን እኮ አሁን። እሷ ደግሞ መጣች እኮ አሁን፣ ዛሬ ጩቤ ይዛ ተመጣች ነገ ደግሞ እንግዲህ ጦሩን ሌለውንም ገጀረውንም ይዛ መምጣቷ እኮ አይቀርም። ያን እንደዛ ከሆነማ ስራውን በይፋ ጀምሯል ማለት ነው። መዘዙ የመጣብን ዳም። አሁን እንቀሳቀሱ ናቸው።